ነገር ብያሃለሁ። ወይሽ አንድ ጋይስ ይሄንን ህዝብ አንድ ነገር ልጠይቀው። እኔ ሀቢባ ነኝ። የሆኑ ሰዎችን እኔ ሮማንያ እልካችኋለሁ ብዬ እኔ ነው የሚያውቁት፣ እኔ ነው የሚያምኑት። ሮማንያ እልካችኋለሁ ብዬ ከነዚህ ሰዎች ሶስት መቶ ሶስት መቶ ሀምሳ ሺህ ለቀምኩ እና ከኔ ጋር ዲል ላደረገ ግለሰብ ሰጠው። እነዚህ ሰዎች ይሄ ጉዳይ ሳይሳካ ሲቀር ብራቸውን መጠየቅ ያለባቸው ማንን ነው? ዳይሬክት የሚያውቁት እኔ ነው አይደል ኖት ዴር እኔን ነው የሚያውቁት። ስለዚህ እኔን ነው የሚጠይቁኝ። ሀቢባ ብራችንን አምጪ፣ ቃል እንደገባሽው ሮማን ያልወሰድሽንም ስለዚህ የከፈልነው ሶስት መቶ ሶስት መቶ ሀምሳ ሺህ አምጪ ብለው የሚጠይቁት እኔን ነው። ኦኬ እነዚህ ሰዎች ስልካቸውን አጥፍተው ቢጠፉ ቢጠፉብኝ የምከፍለው ማን ነው? እኔ ነኝ የምከፍለው አይደል? ለምን? ይሄ ህዝብ እኔን አምኖ ነው የሰጠው። ስለዚህ እኔ ነኝ የመጀመሪያዋ ግለሰብ ከፋይ፣ እኔ ነኝ ለእነሱ ከፍዬ። ከዛ የኔን ጉዳይ ከነዚህ ጋር ዲል አደርጋለሁ የኔን ጉዳይ ራይት ለምንድነው ሁሌ በትክክለኛው መንገድ የማንሄደው? ምንድነው? ዙሪያ ጥምጥም ዙሪያ ጥምጥም ዙሪያ ጥምጥም ቢኖረኝ አደባባይ የሚያወጣኝ ነገር የለም። ልክ ነሽ። እኔ መቀጣት ያለብኝ እውነቱን ተናግረሽ እንጂ። አሁን ከሰጠሻቸው 2 ሚሊዮን 820 ሺህ ላይ 1 ሚሊዮን 850 ሺህ ከፈሉ። የቀረባቸው አንድ ሚሊዮን ነው። ከአንድ ሚሊዮን ደግሞ የአምስት ሰው የወረቀት አይመለስም። አንቺ ደግሞ ይመለስ ከሆነ ይኸው እኩል እኩል የሚደርስባችሁን እኩል እኩል። እነሱ ግማሽ ሚሊዮን ሰው ስቶሪ ይሰጠን። ያው ሃይማኖት ምላለች። አንቺም መስክረሽላታል። እንደማታሽ የእናትሽን አካውንት ነበር አምጪልኝ። የእናትሽን አካውንት ነበር ለሃይማኖት ዋትሳፕ ላይ ያስተላልፋለሁ። አስገብተው ከሶስት ወር በኋላ ደረሰኝ ለእኔ ይልካሉ። እኔ አምጥቼ ለህዝቡ ደረሰኝ አሳያለሁ። ሀቅሽ ገብቶልሻል ብዬ ከዛ እነዚህ ሰዎች ስማቸው ይጠራል አለቅ። አንቺ ደግሞ ቀስ እያልሽ እየሰራሽ አጠራቅመሽ ትከፍያለሽ። የቀረው እየር ታማሚ ነኝ ሀቢባ ያመኛል እኮ ታማሚንም ረድቶ ለታመመ ሰው እኛ ለህክምና ለደላላም ሰብስበን በደላላ ለተበላም ሰብስበን ለዚህም ለዛም ሰብስበን እንችለዋለን። እንደኛ አስቡ ሀቢባ እኔ ያመኛል። እዚህ ጋር ልንገርሽ ኪኒኒ አሁን ካለቀብኝ እንዴት ነው ማገኘው? ስትመጪ ለኪኒን አይደለም የመጣሽው እኛ ጋር እኛ ጋር ነው አይ፣ እያለቀ የለ ባንዴ አናውራም። ዘይነብ ስትመጪ እዚህ ቤት የመጣሽው በዚህ ጉዳይ ሌላ ቀን፣ ለማንኛውም አስገቡኝ ብለሽ ነው የመጣሽው። ከዛ ጉዳይሽን በደንብ አዳመጥኩሽ፣ ደብተሬ ላይ ጻፍኩኝ ጻፍኩኝ በዝርዝር ያዝኩኝ። ከዛ በኋላ የሚመለከተውን አካል ቁጥር ተቀብዬሽ ዋትሳፕ ላይ አናገርኩ። እነሱም መጡ፣ ማስረጃቸውን አቀረቡ፣ ካንቺ በኩል ደረሰኝ፣ ከነሱም መጣ። አሰላው እኔ ቁጭ ብዬ በካልኩሌተር ሰዎች የደረስኩበትን ነገር ተናገርኩ። የቀረባቸው አምስት መቶ ሺህ ብር ነው፣ ግማሽ ሚሊዮን ብር ነው የቀረባቸው። እሱንም ሰርተው ሊከፍሉ ቃል ገቡ። በቃ ከሶስት ወሩ በኋላ እንገናኛለን። በተረፈ እነሱ ግማሽ ሚሊዮን፣ አንቺ ግማሽ ሚሊዮን ሰርታችሁ እኔ ጌታን ብቻ ነው የምከፍለው ለክ እኔ እኮ ያመኛል ሀቢባ እና ሽኛ ከት እና እንዳልኩ ነው የምትናገር እሺ ምን እኛ ምን አርጉ ነው የምትይኝ? ግማሽ ሚሊዮን ሊመልሱልሽ ይሄው ቃል ገብተዋል፣ በህዝብ ፊት ባይመልሱልሽ በሶስት ወር ውስጥ ግማሽ ሚሊዮን አንፋታቸውም ይሄ ሁሉ አምስት ሺ ምናምን ህዝብ፣ አምስት ሺ ስድስት መቶ ህዝብ የሰማ አይፋታቸውም። ባይመልሱልኝ የቀረውን ደግሞ አንቺ ደግሞ የቀረብሽን ሰርተሽ ክፈይ። ታዲያ የእነሱን እነሱ ሰርተኛልልንያልሽን ነው ሀቢባ እኔ ያመኛል የሆልሽ ኪኒ ሴትዮዋ ብታቅልኝ ችግር የለውም መዳሜ የመታቅ ችግር የለውም። ከሰሞቹ እናናገር ልሻለን ስለሚያመሽ እንዳያስከፍሉሽ እንጠይቅልሻለን። ይዘሻቸውን ብር የተበሉትን ሰዎች እኛ ህዝብን ህዝብ ከብዷቸው እሺ ሊሉ ስለሚችሉ እሷ ስለመማት ሰርታ መክፈል ስለማትችል የቀረውን ከብራቱ ላይ የቀረውን ግማሽ ሚሊየን አምስት መቶ ሺህ ብር ማሯት እንልልሻለን። እሺ እኛን ጠይቅልሻል ይዘሻቸው ነው የተበሉትን ግለሰቦች እንጂ ሀቢብ አመት ለታመመ ሰው እንጂ ለሌላ ጉዳይ ብር ተሰብስቦ ያቅም፣ እዚህ ቤት ልታመምና ልታመመ ብቻ ነው። አንቺ ተሳክቶልሽ ቢሆን ኖሮ አንቺ ይሄ ቢዝነስ አዋጥቶሽ ቢሆን ኖሮ የኢትዮጵያ ህዝብን ሙሉ ትልኪው ነበር፣ ወደ ሮማንያ። አንቺ ሚሊዮነር ትሆኝ ነበር። ግን ስለ ከሰርሽ ነው እኛ ጋር የመጣሽው። ስትጀምሪ ስራውን ልጀምር ወይ ያዋጣል ወይ ብለሽ አላማከርሽም። ገብቶሻል። ስለዚህ ወንድም ወንድም ወይ ወንድም ያለ የሄደልኝ አንድ ወንድምሽ ሄዶልሻል። መንጃ ፈቃድ ትራክተር ላይ ይሰራል። አሁንም ያለ ስራ ሀቢባ፣ እሺ ግማሽ ሚሊዮን ነው አለኝ ላይ መደባችሁ። ያለ ስራ ነው ቤት ውስጥ የተቀመጠው፣ ራሴን አጠፋለሁ እያለ ሁሉ ያለ ይሄ ያ ቃል ግዛው፣ ራሱ ዘመቻ ያለ እቤት ያለው የመጨረሻ ልጅ ትንሹ ወንድሜ። በሱ ሰበብ ነው እኔና ግዛው የተገናኘ። እንዴ፣ የመጨረሻ ልጅ ነው። አሁን ያለ ስራ የተቀመጠው ራሴን አጠፋለሁ የሚለው ማን ነው? ወንድሜ። በሱ በሱ ምክንያት ነው አው እናቴ ደግሞ እንዲህ ትሰስተዋለች። ለምን ያለ አባት ነው ሁላችንንም ያሳደገች። ለምን አይሰራም ስራ ኢትዮጵያ ውስጥ ሊስትሮ፣ ምንም አይነት ስራ ለምን አይሰራም ኢትዮጵያ ውስጥ? አይወስደውም መንጃ ፈቃዱን ለሞከርኩለት። ይኸውልሽ አረብ ሀገር ሆኜ እኔ ነበር ማስተማራጅ መንጃ ፍቃድን ሞከርኩል ምንም አልሆነ። ፋጥ ይኸውልሽ ዱባይውን ለሞከርኩለት፣ ያል ሞከርኩለት ነ ቦታ የለም። ተበላው ታውኩኝ እኔ ገላልነት ብዬ ቢዝነስ ብዬ ሳይሆን እሱ እንዲሄድልኝ ነው። ለምን እኔ አንቺ ስለገባሁኝ ቤተሰቤን እንዲሄድልሽ የስንትና ስንት ሰው ብር አስበላሽ። አንድ ወንድምሽ እንዲሄድ ሰርድራይቭ ቀን ነው ይሄ። ገባሻ ያንቺ አንድ ወንድም እንዲሄድ የስንት ድሃ ብር ተበላ። አሁን ወንድምሽ ብሎ አፈላለው ጤነኛ ነው። ኢትዮጵያ ውስጥ ምንም አይነት ስራ ኢትዮጵያ ውስጥ ሰው የለም ባዶ ነው። እንደ ኢትዮጵያ ሁሉም ለቆቷል? አለ የሚኖር ህዝብ፣ አላርን ሰው አለ። ስለዚህ ኢትዮጵያ ውስጥ ያገኘውን ስራ ሰርቶ ይብላ፣ በሰርቶ በዛ አጠራቅሞ የፈለገበት ሀገር ይሄድ። ማለት እንዲያግዘኝ። እሺ በቃ እሱን አረብ ሀገር ላኪልኝ፣ ለሁለት ሰርተን እንከፍላለን። እኔ ኢትዮጵያ ገባለሁ፣ እኔ ገባለሁ። ኢትዮጵያ ሀቢባ እኔ ከንት እሳት ላይ በወድቅ፣ አረ ቤት ታውቂያለሽ። ምን ጋር ምን ላይ እንደምወድቅ አላውቅም። መግባት አለብኝ። ወንድሟን ዱባይ ልትወስዱላት የምትችሉ ቆንጆ ነው ወንድምሽ። አንዳቸው አግብተው ይወስዱታል። ቆንጆ ነው በእናትሽ። አትቀልጂም ዳንቺ ነሽ እንጂ ወንድሜን ዱባይ ውሰጂልኝና አብረን ሰርተን እንከፍላለን አልሽኝ? እኮ እኔ ኤጀንሲ አይደለም። እኔ እገባለሁ፣ ቢያንስ ያግዘኝ።